ያንን እድል ያላገኘን ተጫዋች መቼም ያልሰራሁን አታችለውም አይደለ? ስለዚህ ተጫዋቾቻችን ስላልተሰራባቸው ነው ማለት ይችላሉ። በአንድ ሲዝን አንድ አጥቂ የሚያስቆጥረውን የግብ መጠን ከፍተኛ የሚባለው የግብ መጠን የተወሰነ ነው። የአጥቂ ችግሩ የነዚያ የብዙ ችግሮች ነጸብራቅ አድርጌ ነው የማስበው። እነዚህን አጥቂዎች ማን ነው የሚሰራቸው? አሰልጣኝ ነው። እንዴት አድርገው ለራሱ እንዲመቻ አድርጎ ጎል ማግባት ጎሉ ከመድረስ በፊት ከእድገተች ጀምሮ ሊሰራብህ የሚገቡ ብዙ ነገሮች አሉ። በእርግጠኝነት አርሊንግ ሃላንድን የያዘው ቡድንና አይዛክን የያዘው ቡድን አንድ አይነት ጨዋታ አይጫወቱም። የአይዛክ አጫወት ሌላ ነው፣ የሃላንድ አጫወት ሌላ ነው። ስልጠናውም ላይ የሚሰጣቸው ልክ እንደዛ ነው። ስለዚህ እኛም ሀገር ላይ ልክ እንደዛ ሲሆን ነው መፍትሄ የምታመጣ። በእግር ኳስ ለማሸነፍ በብሔራዊ ቡድን ደረጃም ሆነ በክለብ ደረጃ ብቁና ውጤታማ ተጫዋቾችን ማፍራት ወሳኝ ነገር ነው። ያለ ብቁ ተጫዋቾች በብሔራዊ ቡድንም ሆነ በክለብ ደረጃ ስኬታማ መሆን አይቻልም። በዛሬው የማህደር ስፖርት ፕሮግራማችን በእግር ኳስ እየተስተዋሉ ከመጡ ችግሮች ውስጥና አሰልጣኞች በተደጋጋሚ የሚያነሱትን የአጥቂ ተጫዋቾች ችግር እንዳስሳለን መፍትሄዎችንም እናመላክታለን። በእግር ኳሱ ከጊዜ ወደ ጊዜ በክለብ ደረጃም ሆነ በብሔራዊ ቡድን ደረጃ ሁነኛ አጥቂ ተጫዋቾችን ካጣን ቆይተናል። ባልደረባችን ግርማ ሞገስ የአጥቂ ተጫዋቾች ቁጥር በብሔራዊ ቡድን ደረጃ እና በክለብ ደረጃ የሚያስቆጥሩት ጎል እየቀነሰ መምጣቱን በቁጥራዊ መረጃዎች ያስመለክተናል። የቀድሞው የኢትዮጵያ ብሔራዊ ቡድን አሰልጣኝ ገብረ መድህን ኃይሌ በአንድ ወቅት ስለ አጥቂ ተጠይቀው የሰጡት ምላሽ ነበረ። ያ ምላሽ በወቅቱ አነጋጋሪ እንደነበር እናስታውሳለን። ያው የአጥቂ ችግር እንደምታውቁት ሁላችንም የምናውቀው ችግር ነው። ከዚህ ቀደም ያወራነውን ነገር ነው፣ ግን ያለንን አቅም ነው የምንጠቀመው። በእርግጥም አሰልጣኝ ገብረ መድን ኃይሌ ስለ አጥቂ ችግር ያነሱት ሀሳብ ትክክለኛ መሆኑን የምናረጋግጥባቸው የተለያዩ ጉዳዮች አሉ። የኢትዮጵያ ብሔራዊ ቡድን እንዲሁም ኢትዮጵያ እንደ ሀገር ደግሞ በትልልቅ የሚባሉ በጣም ትልቅ ተጽዕኖ መፍጠር የቻሉ አጥቂዎች በአንድ ወቅት እንደነበሩ ይታወሳል። በየዘመናቸው ማለት ነው። ነገር ግን ኮንሲስተንት የሆነ ወይም ቀጣይነት ያለው የአጥቂ ቦታ ወይም ከነብቃታቸው የቆዩ አጥቂዎች በጣም ጥቂቶች ናቸው። በተለይ ከጌታነህ ከበደ ከብሔራዊ ቡድን ራሱን ማግለል በኋላ ተጽዕኖ መፍጠር የቻሉ አጥቂዎችን በኢትዮጵያ ብሔራዊ ቡድን ውስጥ እንዲሁም ደግሞ በየክለቦቹ በአጥቂ ቦታ ላይ የሚገኙ ተጫዋቾችን ማግኘት አስቸጋሪ ሆኗል። በቅርቡ እንኳን የኢትዮጵያ ብሔራዊ ቡድን ባደረጋቸው የዓለም ዋንጫ እና የአፍሪካ ዋንጫ ማጣሪያ ጨዋታዎች ላይ በጣም ጥሩ አቅም ላይ የሚገኙ አጥቂዎችን ማግኘት ከባድ ሆኖ እንደነበር እናስታውሳለን። ለማንኛውም ዛሬ በመረጃችን ከዚሁ ከኢትዮጵያ ብሔራዊ ቡድን እንዲሁም ደግሞ ከኢትዮጵያ ፕሪምየር ሊግ ጋር የተያዙ የአጥቂ ችግሮችን እንዲሁም ደግሞ አጥቂ ቦታ ላይ የሚጫወቱ ተጫዋቾች ያሉበትን ሁነት ከታሪክ ዳራ ጋር በመነሳት የተለያዩ መረጃዎችን ወደ እናንተ ለማድረስ ጥረት እናደርጋለን። ለማንኛውም በየዘመናቸው በኢትዮጵያ ፕሪምየር ሊግ ባለፉት 11 ዓመታት የዘንድሮውን ጨምሮ ማለት ነው፣ ባለፉት 11 ዓመታት ከ2007 እስከ 2017 ባሉት ዓመታት የኢትዮጵያ ፕሪምየር ሊግ ከፍተኛ ጎል አስቆጣሪዎች የነበሩት እነማን ናቸው? የሚለውን ለመመልከት ያህል እኛ መረጃውን መያዝ ከጀመርንበት ከ2007 ስንነሳ፣ 2007 ላይ የደደቢቱ ሳሙ ሳሙኤል ሳኖሚ 22 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪ ሆኖ እንዳጠናቀቀ እናስታውሳለን። በአመቱ ደግሞ 2008 ላይ የአዳማ ከተማው ታፈሰ ተስፋዬ ከፍተኛ ግብ አስቆጣሪ ሆኖ እንዳጠናቀቀ እናስታውሳለን፣ በ15 ግቦች ማለት ነው። በወቅቱ ቅዱስ ጊዮርጊስ ነበረ በርካታ ሽልማቶችን ጠራርጎ የወሰደው ነገር ግን ታፈሰ ተስፋዬ ከአዳማ ከተማ ኮከብ ግብ አስቆጣሪ ሆኖ አጠናቋል። ጌታ ነከበረ ደግሞ በ2009 25 ግቦችን በማስቆጠር ለአመታት የከፍተኛ ግብ አስቆጣሪነት የምንጊዜም ክብረ ወሰን ሆኖ እንደቆየ እናስታውሳለን። ከዛ በኋላ 2010 ላይ ጅማ አባጅፋር ሻምፒዮን ሲሆን ከአሰልጣኝ ገብረመድህን ኃይሌ ጋር ማለት ነው። በወቅቱ ናይጄሪያዊ አጥቂ ኦኬኬ አፎላቢ ደግሞ 23 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪ ሆኖ እንዳጠናቀቀ እናስታውሳለን ነው። 2011ን ስንመለከት አማኑኤል ገብረ ሚካኤል ከመቀሌ የሰብ አንደርታ 18 ግቦችን አስቆጥሮ እንደነበር እናስታውሳለን። በአመቱ 2012 ላይ ደግሞ ሙጅብ ቃሲም ከፍተኛ ግብ አስቆጣሪ ሆኗል፣ ነገር ግን በ14 ግቦች ማለት ነው። ነገር ግን በወቅቱ በኮሮና ቫይረስ ምክንያት ፕሪሚየር ሊጉ ሲቋረጥ ሙጅብ ቃሲምም 14 ግቦች ላይ እንዲቆም ተደርጓል ማለት ነው። መጋቢት አካባቢ ፕሪሚየር ሊጉ ሲቋረጥ የነበረው ቁጥር ግን ሙጅብ ቃሲም ከፍተኛ ግብ አስቆጣሪ ሆኖ እየቀጠለ ነበር። በአመቱ 2013 ላይ ግን ብዙ ታሪክ የተሰራበት ነበር። አቡበከር ናስር በኢትዮጵያ ፕሪሚየር ሊግ በአንድ የውድድር ዓመት 29 ግቦችን በማስቆጠር በጌታነህ ከበደ ለረዥም ዓመታት ተይዞ የነበረውን የከፍተኛ ግብ አስቆጣሪነት በአንድ ዓመት ብዙ በርካታ ግቦችን በማስቆጠር ከጌታነህ ከበደ 25 ግቦች አቡበከር ናስር 29 ግቦች የደረሰበትና ና በጣም ምርጥ ዓመትን ያሳለፈበት ጊዜ እንደነበር እናስታውሳለን። በአመቱ ደግሞ ይገዙ ቦጋለ እዚህ ባህር ዳር ላይ በተደረገው የማጠቃለያ መርሃ ግብር ላይ 16ኛ ግቡን በማስቆጠር የኢትዮጵያ ፕሪሚየር ሊግ የከፍተኛ ግብ አስቆጣሪ ሆኖ እንዳጠናቀቀ እናስታውሳለን ሁለት ሺ አስራ አራት ላይ ማለት ነው። ከዛ በኋላ 2015 ላይ ደግሞ ኢስማኤል ኦሮ አጎሮ 25 ግቦችን በማስቆጠር ከጌታነህ ከበደ ጋር የተስተካከለበትን አመት እንዳሳለፈ እናስታውሳለን። አሊ ሱሌማን ደግሞ ባለፈው አመት የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ሆኖ በ20 ግቦች እንዳጠናቀቀ ልብ ይሏል። አሊ ሱሌማን በዚህ አመት በ2017 ባልተጠናቀቀው የውድድር ዓመትም እስካሁን ድረስ ይህን ዝግጅት እያጠናቀርንበት እስካለበት ድረስ 12 ግቦችን በማስቆጠር የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ሆኖ ቀጥሏል ከኢትዮጵያ ፕሪሚየር ሊግ ጋር የተያዙ መረጃዎች እንዳሉ ሆኖ የኢትዮጵያ ፕሪምየር ሊግ የምን ጊዜም ከፍተኛ ግብ አስቆጣሪዎቹ እነማን ናቸው የሚለውን ስንመለከት ሶስት ተጫዋቾችን ከፊት እናገኛለን። አንደኛው አቡበከር ናስር ነው። እንደምናስታውሰው በ2013 የኢትዮጵያ ፕሪሚየር ሊግ ያስቆጠራቸው 29 ግቦች አሁንም ድረስ የኢትዮጵያ ፕሪሚየር ሊግ በአንድ አመት የተቆጠሩ ከፍተኛ ግቦች ሆነው እናገኛቸዋለን። ከዛ ውጭ ጌታነህ ከበደ በ2009 እስማኤል ኦሮ አጎሮ ደግሞ በቅዱስ ጊዮርጊስ በ2015 ያስቆጠሯቸው ግቦች ደግሞ 2525 ግቦች የኢትዮጵያ ፕሪሚየር ሊግ የምን ጊዜም ሁለተኛ ከፍተኛ ግብ አስቆጣሪዎች ሆኖ እንዲቀመጡ አድርጓል አድርጓቸዋል። እስኪ ስለ ኢትዮጵያ ብሔራዊ ቡድን እናንሳ። የኢትዮጵያ ብሔራዊ ቡድን የአጥቂ ችግሮች በተለይ ከጌታነህ ከበደ ከብሔራዊ ቡድን መገለል በኋላ ችግሮች እንደሆኑ ታይተዋል። በተለይ በየጊዜው ብቅ ብለው የሚጠፉ አጥቂዎች እንዳሉ ናቸው። ነገር ግን ለበርካታ ዓመታት ከነ ብቃታቸው መቆየት የቻሉ አጥቂዎች ነቱ የትኞቹ ናቸው የሚለውን ስንመለከት ከፊት የምናገኛቸው አንደኛው ጌታነህ ከበደ ነው። ሌላኛው ደግሞ መንግስቱ ወርቁ ነው። ከዛ ውጭ ሳላዲን ሰይድ ናቸው። እነዚህ ተጫዋቾች ለዓመታት በኢትዮጵያ ብሔራዊ ቡድን ውስጥ በርካታ ጨዋታዎች ላይ ከመሰለፋቸው በተጨማሪ በርካታ ግቦችን በማስቆጠር የምንጊዜም ከፍተኛ ግብ አስቆጣሪዎች ሆነው እናገኛቸዋለን። ጌታነህ ከበደ፣ መንግስቱ ወርቁና ሳላዲን ሰይድ በኢትዮጵያ እግር ኳስ ላይ በተለይ በብሔራዊ ቡድን ከፍተኛ ግብ አስቆጣሪ ሆነው የምንመለከታቸው አጥቂዎች ናቸው። የኢትዮጵያ ብሔራዊ ቡድን የመጨረሻ ግብ አስቆጣሪዎቹ እነማን ናቸው ብለን የመጨረሻዎቹን የኢትዮጵያ ብሔራዊ ቡድን ጨዋታዎች ዳታዎችን ተመልክተናል። አስራ ሁለት ጨዋታዎች ናቸው። በዓለም ዋንጫ ማጣሪያና በአፍሪካ ዋንጫ ማጣሪያ ያሉ ዳታዎችን ነው የወሰድነው። የመጨረሻዎቹ በርካታ ግብ ያስቆጠሩ ተጫዋቾች እነማን ናቸው፣ ወይም አጠቃላይ ግብ ያስቆጠሩ ተጫዋቾች እነማን ናቸው ብለን ስንጠይቅ በአጠቃላይ የኢትዮጵያ ብሔራዊ ቡድን በእነዚህ አስራ ሁለት ጨዋታዎች አስር ግቦችን ያስቆጠረው ከአስሩ ግቦች መካከል ደግሞ ስድስቱ የተቆጠሩት ጅቡቲ፣ ሰባቱ የተቆጠሩት ጅቡቲ ላይ እንደሆነ ልብ ይሏል። አራቱን ግቦች ያስቆጠረው አቡበከር ናስር ነው። ሌሎች አራት ግቦችን ያስቆጠረው ደግሞ በረከት ደስታ ነው። እነዚህ ሁለት ተጫዋቾች ጅቡቲ ላይ ሁለቱም ፓትሪክ መስራታቸውን እናስታውሳለን። ከዛም በተጨማሪ ምኒሉ ወንድሙና ከናን ማርክነህ በአለም ዋንጫና በአፍሪካ ዋንጫ ማጣሪያ ጨዋታዎች እንደ አቡበከር ናስርና በረከት ደስታ ሁሉ ግብ ያስቆጠሩ ተጫዋቾች መሆናቸውን እናገኛለን ማለት ነው። በአጠቃላይ እንግዲህ የኢትዮጵያ ብሔራዊ ቡድን የመጨረሻዎቹ ግብ አስቆጣሪዎች በቅርብ ጊዜያት በእነዚህ ሁለት አመታት ገቢ ያስቆጠሩ ተጫዋቾች እነዚህ ናቸው። በዓለም ዋንጫና በአፍሪካ ዋንጫ ማጣሪያ ጨዋታዎች ማለት ነው። እነዚህ ተጫዋቾች ግን እንደነ ጌታነህ እንደነ ሳላዲን ወይም እንደነ መንግስቱ ወርቁ ቋሚ የሆነ ወይም የተደላደለ የብቃት ደረጃ ላይ ናቸው የሚለው አጠያያቂ ነው። ምክንያቱም አንዳቸው ሲገቡ፣ አንዳቸው በጉዳት ምክንያት ሲቀሩ፣ አንዳቸው ሲሰለፉ፣ አንዳቸው የማይሰለፉበት፣ አንደኛቸው በአንድ አሰልጣኝ ሲመረጡ፣ ሌላኛቸው ደግሞ በሌላ አሰልጣኝ ሲገፉ እንመለከታቸዋለን። እና የአጥቂ ችግር በኢትዮጵያ ብሔራዊ ቡድን ውስጥ በትክክልም እንዳለ አሰልጣኝ ገብረምድን ኃይሌ የገለጹት ሀሳብ ትክክለኛ እንደሆነ ሀሳብ ይሰጣል ማለት ነው። አሁን ባለው ሁኔታ የኢትዮጵያ ብሔራዊ ቡድን የአጥቂ ያለህ የምትልበት ደረጃ ላይ ደርሳለች። በኢትዮጵያ ፕሪሚየር ሊግ ብንመለከት የሚቆጠሩ ግቦች መጠን ከአመት ዓመት እየቀነሱ ነው የሚገኙት። ከአጥቂዎች በተጨማሪ አማካዮችና ተከላካዮች በርካታ ግቦችን እያስቆጠሩ ነው የሚገኙት። በዚህ በፕሪሚየር ሊጉ የሚቆጠሩ ግቦች ማነስ ደግሞ በኢትዮጵያ ፕሪሚየር ሊግ የሚቆጠሩ ግቦች ማለት ደግሞ በኢትዮጵያ ብሔራዊ ቡድን የሚቆጠሩ ግቦችን እንዲያንሱ አድርጓቸዋል። ምክንያቱም በአብዛኛው የኢትዮጵያ ብሔራዊ ቡድን አጥቂዎች የሚገኙት በአመዛኙ ከኢትዮጵያ ፕሪምየር ሊግ በመሆኑ ማለት ነው። ስለዚህ በርካታ ሀሳቦች ይነሳሉ። በተለይ ባለሙያዎች የሚሰጧቸው አስተያየቶች አሉ አጥቂዎች አጥቂ መሆናቸውን ወደ መጨረሻ የእግር ኳስ ዘመናቸው ነው የሚያውቁት። ስለዚህ ከታች ጀምሮ አጥቂዎች በራሳቸው መንገድ መጎልበት አለባቸው። የኢትዮጵያ ብሔራዊ ቡድን ለረዥም ዘመናት የነበራቸውን ለረዥም ዘመናት የነበራትን የአጥቂ ቁጥር እንዲቀንስ ያደረገው በሊጉ ላይ የሚታዩ የግብ ማስቆጠር ችግሮች ወይም አጥቂዎች ከታችኛው ማለት ከፕሮጀክት ጀምሮ እያደጉ ወይም አጥቂ ነኝ የሚለውን ስነልቦና እየገነቡ ባለመሆኑ የመጣ ችግር እንደሆነ እየተገለጸ ይገኛል። እነዚህ ቁጥራዊ መረጃዎች በሀገሪቱ እግር ኳስ ውጤት ማጣት የአጥቂ ተጫዋቾች አለመኖር አንዱ ችግር መሆኑን የሚያመላክቱ ናቸው። እነዚህ ተጫዋቾች ቢኖሩም እንኳን የሚያስቆጥሩት ጎል ብዛት ከጊዜ ወደ ጊዜ እየቀነሰ መምጣቱን ያሳያል። ለመሆኑ የኢትዮጵያን እግር ኳስ በቅርብ የሚከታተሉ ባለሙያዎችና ተመልካቾች ምን አስተያየት አላቸው ስንል ጠይቀናል። የተጫዋቾቻችንም ኳሊቲ ጥያቄ ውስጥ የሚያስገባ ነገር አለ። ምክንያቱ ደግሞ ምንድነው? በትክክል ጎሎች ከዚህ በፊትም ያለው ተሞክሮ ምንድ ነው? ብዙ ጎሎች አንመለከትም። ምናልባት በአንድ ወቅት የሆነ የጎል ስኮር የማድረግ እድል ወይም የማስቆጠር እድል ትንሽ ከፍ ብሎ ሊሆን ይችላል፣ ሬቱ ማለት ነው። ከዛ ተመልሶ ግን ይወርዳል። ነገር ግን አብዛኛው አብዛኛውን የወቅታዊ የቲሞችን የአጥቂዎች ፐርፎርማንስ ወይም ብቃታቸውን ልመዝን ብለን እንመዝን ብለን ካየን አብዛኛው አጥቂ እንደዚህ ስኮረር አይደለም። ለምሳሌ ያህል በአንድ ሲዝን አንድ አጥቂ የሚያስቆጥረውን የግብ መጠን ማየት እንችላለን። እንደየሊጉ እንደያዘው የቲም ብዛት ወይም የቡድን ብዛት የጨዋታው ቁጥር መብዛት ማነስ እንዳለ ሆኖ ነገር ግን በአንድ ሲዝን ውስጥ ለምሳሌ ከፍተኛ የሚባለው የግብ መጠን የተወሰነ ነው። በአንድ ወቅት እስከ 26 እስከ 24 የተቆጠረበትን ጊዜ እናስታውሳለን አለ። ግን ያ ኮንቲኒየስሊ ወይም በቋሚነት ያንን ነገር አታይም። ከዛ በኋላ ያለውን የጎል መጠን ብታይ ቀስ በቀስ እየወረደ እየወረደ እየወረደ የመጣበት ሁኔታ አለ ባለፈው ዓመት በሀያ ጎል ነው ኮከብ ጎል አግቢ ነው ያሸነፈው ልጅ ያሸነፈው ሀያ ጎል ማለት ከሰላሳ ጨዋታ በየጨዋታው አንዳንድ ጎል እንኳን አይቆጠርም በጣም ደካማ የሚባል ውጤት ነው እስቲል ይሄኛው ልጅ ኢትዮጵያዊ ልጅ አይደለም አሊ ሱሌማን ኤርትራዊ ነው ከእሱ በፊት የነበረው እስማኤል ኦሮ አጎሮ ነው እሱም ኢትዮጵያዊ አይደለም ከዛ በፊት እንግዲህ የነበረው አጥቂ ይገዙ ቦጋለ ነው። 2014 ላይ ኮከብ ጎል አግቢ የሆኑ የጨረሰው እሱ ራሱ በ16 ጎል ነው የጨረሰው። 16 ከ30 ጨዋታ በጣም ደካማ የሚባል ቁጥር ነው። ስለዚህ ቁጥሮች በትክክል ይናገራሉ። እግር ኳስ ላይ ተመልካቾች የሚያዩት ነገር አለ። ብሄራዊ ቡድን ላይ ብሄራዊ ቡድናችን የሚቸገርበትን ነገር እናውቃለን። አብዛኛው ነገር የሚያሳየው ጎል አግቢ ተጫዋች ኢትዮጵያ እያጠራት ነው ከመስመር የሚነሳ መሀል አጥቂም ላይ ይሁን ግን ደግሞ ጎል የሚያገቡ ተጫዋቾች የሉንም ወደሚለው ግን ያስማማናል። አጥቂ ክፍተት አለብን። እኔ የማስበው የፉትቦላችንን የእግር ኳሳችንን ችግር በጣም ብዙ ችግሮች ናቸው ያሉበት እና የአጥቂ ችግሩ የነዚያ የብዙ ችግሮች ነጸብራቅ አድርጌ ነው የማስበው። ምክንያቱም እግር ኳስ የቡድን ስራ ነው። ያ የቡድን ስራ ነው ወደ ውጤት ተቀይሮ ውጤት ይዘህ የምትወጣው እና በአጥቂ ደረጃ ስናይ ኦፍኮርስ አቬሬጅ የሆኑ ጥሩ ጥሩ ልንላቸው የምናስታውሳቸው አጥቂዎች እነ ሰልሀድ እና ዳነን ከነ ዮርዳኖስ ጀምሮ ጥሩ ልጆች ነበሩ። መሀል ላይ የምናሸናፊን የመሳሰሉ ተስፋ ሰጪ የነበረ እንቅስቃሴ ሲያደርጉ የነበሩ ተጫዋቾች አይተናል። አሁን ላይ ያለው ነገር ከነሱ አንጻር የቀነሰ ነገር አለው። ግን ያን ጊዜም ቢሆን ክፍተቶች ነበሩብን። ጎል የመጨረስ ክፍተቶች ነበሩብን። ያው ንጽጽር እያወራን ስለሆነ እነዚያን ከነዚህ ጋር እንደው ለእንትን ለማለት ያክል አሁን ባሰ ችግሩ እየባሰ መጣ ከሚለው አንጻር ካልሆነ በስተቀር ከበፊትም ብሔራዊ ቡድናችን ችግሮች ይዞ የመጣ ቡድን ነው። አሁንም ችግር አለብን። በክለብ ደረጃም አሁን የምናያቸው ነገሮች አሉና ምንድን ነው አጥቂን ለማፍራት ያው ቅድም ሲነሳ እንደነበረው በደንብ ጥረት መደረግ አለበት፣ መሰራት አለበት ከታዳጊነት ጀምሮ። ምክንያቱም ጎል ማግባት ጎሉ ከመድረስ በፊት ከእድገተች ጀምሮ ሊሰራብህ የሚገቡ ብዙ ነገሮች አሉ። ሜንት አእምሮ ላይ መሰራት አለበት፣ ኮንፊደንስ ማዳበር አለበት፣ አካል መብቃት አለበት። አጥቂ አጥቂዎቻችን ወይም ደግሞ ጎል እንዲያስቆጥሩ የምንፈልጋቸው ተጫዋቾች ጎል የማያስቆጥሩ የሰጠናቸው ስልጠና ወረቀት ላይ የሰጠናቸው ስልጠና ሜዳ ላይ መተግበር ስላልቻለ ነው። ስለዚህ ልጁ ላይችል ይችላል። አሁን አንዳንዴ ልጁን መርጠን ካስገባ ነው በኋላ ኃላፊነት መውሰድ ያለበት አሰልጣኙ ነው። ካልቻለ ልጁ እንዲገባው አድርጎ አላስቻለውም ማለት ነው አሰልጣኙ። ስለዚህ እስኪገባው ድረስ፣ ልጁ እስኪረዳው ድረስ ሀሳቡን ልጁ ላይ ማስረጽ ያልቻለው ባለሙያ አሁንም ኃላፊነቱ መውሰድ ይኖርበታል። ይሄ አንደኛው ነገር ነው። ሁለተኛ ነገር ደግሞ አሁን ዓለም ላይ ባለህ ሪሶርስ ነው አይደለም? ልትሰራ ባለህ ሪሶርስ፣ አሁን ለምሳሌ ሙጅብ ቃሲምን የያዘ ቡድን ፖዚሽኒንግ ጎበዝ ነው አይደለ? ሙጅብ ቃሲምን የያዘ አጥቂ ቡድን። አሁን ፋሲል ከነማ በነበረበት ጊዜ ሙጅብ ቃሲም እንዴት ነበረው? ጎል የሚያጠቃ ልክ ሙጅብ ቃሲም መሮጥ ሲጀምር ሱራፌል ኳሱን ይለቀዋል አይደለ? ስለዚህ በሱራፌልና በሙጅብ መካከል ያለው ኬሚስትሪ በትክክል መሰራት አለበት ማለት ነው። ካልሆነ ሙጅብን ድሪቪል አርግ ብትለው ደግሞ ድሪቪል አርጎ ሲያገባ አናውቅም። እንግዲህ ሌላ እንግዲህ የተደበቀ ተሰጥቶ ካለው አናውቅም፣ ግን እስካሁን ባሳየን ባህሪ ልክ እንደዛ አይደለም። ደግሞ ሌላ አይነት አጥቂዎች አሉ ለምሳሌ እንደ ጌታና አይነት ተጫዋቾች ሲኖሩ ደግሞ የምትሰራው ትሪክ ይለያያል። ዞሮ ዞሮ አንድ አሰልጣኝ የሚፈልግ ጎል እንዲገባለት ነው። ያ ጎል የሚያገባው ተጫዋች ምን አይነት ኳሊቲ ነው ያለው? ለምሳሌ ቁመቱ ሜትር ከ75 የሆነን ተጫዋች ወይ ቁመቱ ሜትር ከ60 የሆነ ተጫዋች ኮርነር ተሻምተህ አግባል ብትለው ያገባለን። ስለዚህ ያለህን ሪሶርስ ታይና ያንተ ያለህን ጌም ሞዴል ትቀርጻለህ። ማለት በዛ ጌም ሞዴል ላይ የሚሳካውን ተጫዋች ያሉትን ተጫዋቾች ቀርጸህ የምትፈልገውን ነገር ታመጣለ። አሰልጣኞች ስ በዛ ልክ ተጫዋቾችን የሚቀየር አይነት ትሬኒንግ ወይም ደግሞ ዘመኑን የዋጀ አሁን ላይ ያለው በዓለም ላይ ያለው እግር ኳስ ቋንቋ ነው። የትም ቦታ ብትሄድ እግር ኳስ እግር ኳስ ነው። ምናልባት አሰልጣኞች የራሳቸው ፍልስፍና ኖሯቸው በራሳቸው መንገድ እንዲጫወቱ ይደረጋል እንጂ እግር ኳስ እግር ኳስ ነው። የትም ቦታ የሚተገበርበት መንገድ የተለያየ ሊሆን ይችላል ግን የሚያግባባህ ነገር አለ። በአንጻሩ የእኛን ሀገር እግር ኳስ አሰልጣኞችን ከሌሎች ሀገር የእግር ኳስ አሰልጣኞች ጋር ለማወዳደር ትንሽ ይከብዳል። ይሄ ደግሞ ምክንያቱም እንደ ምክንያት የምናስቀምጠው ነገር ሊኖረን ይችላል። ምንድነው ካልከኝ የእኛ አሰልጣኞች ራሳቸውን አሁን ላይ ካለው ዘመናዊ እግር ኳስ አሰለጣጠኝ ጋ በደንብ ራሳቸውን አፕዴት ያደርጋሉ። ከዛ ነገር ጋር የሚሄድ ከአሁኑ ከጊዜው ጋር የሚሄድ አቀራረብ ይዞ ልጆቻቸው ጋር ይቀርባሉ ወይ? የአሰልጣኞቹ ማካሄድ ባህላዊ ነው? ያው የተለመደውን በፊት ሲደረግ የነበረውን ነገር አሁንም ያንኑ የማስቀጠል ነገር ነው ያለው እና እኔ ምንድነው የማስበው በመጀመሪያ የስፖርት አድሚኒስትሬሽን ወይም ስፖርት ማኔጅመንት በደንብ መስተካከልና መስመር ያለው ጎል ያለው ዓላማ ያለው የሆነ በደንብ የተደራጀ ሲስተም ሊኖረን ይገባል። ያ ሲኖር ከምልመላ ጀምሮ ልጆችን ከማሳደግ ጀምሮ ፋይናንስ ማኔጅ ከማድረግ ጀምሮ ፋይናንሱ ማኔጅ እንዴት ነው ማኔጅ የምናደርገው? ለሆነ አንድ እዚህ ግባ ለማይባል በዓመት 15 ጎል ለሚያስቆጥር አንድ ከጋና ወይም ከናይጄሪያ ለመጣ ተጫዋች ብዙ ብር አውጥተህ ብዙ ታዳጊዎችን እንትሳት መቶ ሺ ብር አውጥተህ ብዙ ወጣቶችን በአንድ ሚሊዮን ብር ብዙ ወጣቶችን ማውጣት እየቻልክ ለዛ ለማናውቀው ተጫዋች አንድ አመት ለም ለማጫወት በጣም ብዙ ብር የምታወጣ ከሆነ የፋይናንስ ማኔጅመንት ችግር አለበት ማለት ነው። እና ይሄን ለማስተካከል እውቀት ያስፈልጋል። ስለዚህ እውቀት ያላቸው ሰዎች እና ለስፖርቱ ታማኝ የሆኑ ሰዎች ማኔጅመንት አካባቢ ሊኖሩ ሊገኙ ይገባል ብዬ አስባለሁ። ማኔጅመንት ሲስተሙ ሲስተካከል የምልመላ ፋይናንሱ ይስተካከላል። የፋይናንስ ማኔጅመንቱ ይስተካከላል። የምልመላ ሲስተሙ ይስተካከላል። እነዚህን አጥቂዎች ማን ነው የሚሰራቸው? አሰልጣኙ ነው። እንዴት አድርጎ? ለራሱ እንዲመች አድርጎ ማለት ነው። ስለዚህ እኛ ያላሰራ ናቸው እኛ ያልሰራ ናቸውን ተጫዋቾች እንዴት ብለን እናገኛቸዋለን? በነገራችን ላይ ከሰልጣኙ ብዙ ቢጠበቅም ወይም ደግሞ ለውጥ የሚመጣው ሰልጣኙ በተቀበለው ልክ ቢሆንም ግን አጥቂ መፍጠር የሚያስችል እንትን አቅም አለን ብዬ ነው የማስበው ምንድን ነው አንደኛው በቅንጅት ያለ መስራት ለምሳሌ የስፖርት ሳይንቲስቶች አሉ የፉትቦል ደግሞ ኮቾች አሉ ስፖርት ሳይንቲስት የምትላቸው እነዚህ አካደሚሻን ሆነው ሳይንሱን በደንብ የሚያውቁ ከኮቾቹ ጋር ተግባብተው የሚሰሩ አሁን የምዕራባውያን አብዛኛው ተሞክሮ ይሄ ነው እኛ ገርስ ይሄ ነገር የለም የመጀመሪያው ነገር እንግዲህ እንደ ብሔራዊ ቡድን ምናምን ስናነሳ ጀነሬሽን ይሰጣል። ጀነሬሽን ይሰጣል ማለት ቅድም እንዳል ነው አሁን ኢትዮጵያ ውስጥ ከነበሯቸው ከነበሩ ተጫዋቾች በሰውነት ቢሻው ዘመን የነበሩ ተጫዋቾች፣ በየቦታቸው ምርጥ የሚባሉ ተጫዋቾች ነበሩ። ያ ጀነሬሽን እነዛን ሁሉ ተጫዋቾች በአንድ ጊዜ ሌላ ዘመን ላይ ላታገኛቸው ትችላለህ። ከዛ ሲቀጥል ግን አሰልጣኙ ይሰራቸዋል። አሁን አንተ እንዳልከው ሄኖሪ እዛ ቦታ ላይ አልነበረም አሁን እንግዲህ ዓለም የሚያውቀው ደግሞ አጥቂ ሆኖ ሲጨርስ በነበረው ባህሪው ነው። የቅርብ ጊዜ ምሳሌያችን ሚካኤል ሜኔ፣ ደግሞ አጥቂ የሚሆን አይመስለንም ነበር አይደል? ግን አጥቂ ሆኖ ከሌሎቹ አሁን እዛ ሊጉ ውስጥ ከሚጫወቱ እሱ አጥቂ ከሆነ በኋላ እንግዲህ ፕሮፋይላቸው አጥቂ ተብሎ ከሚጫወቱ ተጫዋቾች የተሻለ ጎሎችን አስቆጠር አይደል? ኢትዮጵያ ውስጥም ልክ እንደዛ አኳለ ሙጅብ ካሲምን የምናውቀው ተከላካይ ሆኖ ነበር መጀመሪያ ኳስ ሲጀምር። ግን አሁን ሙጅብ ካሲም ፕሮፋይሉ አጥቂ ነው ተብሎ ነው የሚጫወቱ ሌሎች ሌሎች ተጫዋቾችም አሉ፣ በልክ እንደዚህ እንደ ምሳሌ የምንጠራቸው ከሀገር ውስጥም ከውጭም ሀገር። ግን ዋናው ነገር ምንድነው? አሰልጣኙ የልጁን ባህሪ መለየት አለበት። እንዴት አጥቂን መስራት እችላለሁ? ጥሩ አጥቂ፣ ጥሩ ጎል አስቆጣሪ፣ ጥሩ አማካዮችን እንዴት አድቂ መፍጠር እችላለሁ የሚለውን አትሊስት ኤክስፒራንስ ማት ልምድ ልውውጥ በማድረግ ሊሆን ይችላል። አሁን ደግሞ ታንክስ ቱ ኢንተርኔት ቴክኖሎጂ ሁ ኢንተርኔትንም ጉግል የተለያዩ ዩቲቦችንም በማየት ሊሆን ይችላል ማኑዋሎችን በማንበብ የሌሎችን ኤክስፔሪንስ ለምን ይነት ለምን ባርሴሎና አይሄዱ? ሚን ሸረ ለምን የእነዛን ኤክስፔሪንስ ማየት ቢሞክሩ። እንደ አያክስ አይነት በጣም ታዳጊ ጎበዝ ጎበዝ አጥቂዎችን ሲያወጣ የምናውቀው ክለብ አለ አውሮፓ ውስጥ፣ እና እነዛ ሰዎች ሰርተው ነው። ልጆቹ ዝም ብለው ሲወለዱ ጎበዝ አጥቂው ነው አልተፈጠሩም። እንደውም አቀድሞ ወንድሜ ሲናገር የነበረው አጥቂ ተከላካይ የነበሩ ልጆች አጥቂ ሲሆኑ፣ አማካይ የነበሩ ልጆች አጥቂ ሲሆኑ እያየን ነው፣ በአውሮፓ ፉትቦል በሌላው ዓለም ላይ ማለት ነው። ስለዚህ አሰልጣኞች እና ሌሎችን በስፖርት ዙሪያ ያሉ ሰዎች በተለይ በተለይ ስልጠናው ላይ ልጆችን ሰብስበን እናሰለጥናለን እናበቃለን ብለው የሚያስቡ ሰዎች በዛ ውስጥ እየሰሩ በዛ እንጀራ እያገኙ ያሉ ሰዎች ከእንጀራነት ያለፈ ነገር መስራት ያስፈልጋቸዋል ብዬ አስባለሁ። አጥቂዎችን የሚሰሯቸው አሰልጣኞች ናቸው። የመጀመሪያው ነገር ባለሙያዎችን ማሰልጠን መቻል አለብን። እግር ኳስ ላይ ያለ ባለሙያ ብዙ ነው። አሁን እኛ ሀገር ላይ እየተሰራ ያለ ለምሳሌ፣ አንድ ክለብ ምን ባለሙያ አለ ብለህ ብትጠይቀው ምናልባት አንድ ዋና አሰልጣኝ ይኖረዋል። ከዛ ሁለት ረዳት አሰልጣኞች ይኖሩታል። ከዛ አንድ የግብቀት ጠባቂ አሰልጣኝ ይኖራል። በቃ ከነዚህ በላይ የለውም የአብዛኞቹ ልክ እንደዚህ ነው። እንደውም አንዳንድ ቦታ ላይ አንዱ ረዳት አሰልጣኝ የለም። አንድ አሰልጣኝ፣ አንድ ረዳት አሰልጣኝ፣ አንድ የግብ ጠባቂ አሰልጣኝ። የግብ ጠባቂ አሰልጣኝ መቅጠር ከጀመርን አራት ዓመት አምስት ዓመት ከዛ በላይ አይሆነንም፣ የአብዛኞቹ ክለቦቻቸው። ስለዚህ በእንደዚህ አይነት ነገር ደግሞ እንግዲህ ትልቁን የምንፈልገውን አፍሪካ ዋንጫ ላይ የሚሳተፍ ቡድን ምናም ልንመሰርት አንችልም። ስለዚህ ሲስተሞችን ማወቅ አለብን። ባለሙያዎች መሰልጠን አለባቸው። በዚህ ዘመን ቪዲዮ አናሊሲስ የማይሰራ ወይም የቪዲዮ አናሊሲስ ረዳት የሌለው አሰልጣኝ አሰልጣኝ ሊሆን አይችልም። አይተ ከሆነ ፔፕ ጋርዲዮላ በሄደበት ክለብ በሙሉ ተከትሎት የሚዞረው የመጀመሪያ ላይ አብሮት ስራ የጀመረው የቪዲዮ አናሊሲስ ባለሙያው ነው። ስለዚህ እያንዳንዱን ነገር ቁጭ ብሎ ማጥናት ይጀምራሉ። ሜዳ ላይ የተሰሩ ነገሮች ይተነተናሉ። ጨዋታ ላይ የነበሩ ነገሮች ይተነተናሉ። የስነ ልቦና ባለሙያዎች ያስፈልጉናል። አሁን አንድ አንድ ታዳጊ ልጅ አንድ ተብ ጠይቀው የሚነግር ነገር ይኖራል ነገ ምንድን ነው መሆን የምትፈልገው ብትለው ምናልባትም ገደብ አድርገው አይ ፕሪምየር ሊግ መጫወት ነው ሊል ይችላል። አንዳንድ ደግሞ አንዳንድ ህፃን ደግሞ በጣም በቃ አምቢሽየስ ከመሆናቸው የተነሳ ምናልባትም አፍሪካ መድረኮች ላይ መጫወት ፈልጋለሁ፣ ብሔራዊ ቡድን ወኪ ሊል ይችላል። በተለያዩ የዓለም ሀገራት በሚገኙ ሊጎች ውስጥ መጫወት ፈልጋለሁ ይልል። እንደነዚህ አይነት ተስፈኞች እኮ አሉ። እነዚህን የማብቃትና ያለማብቃት ስራ ግን አንድም የአሰልጣኞች ነው፣ አንድም ደግሞ የሰልጣኞች ነው ማለት ነው። ከዚህ ከዚህ አንጻር በደንብ አድምቶ መስራትን ይፈልጋል። ፉክክራችን እርስ በርስ ሳይሆን እንደ ሊክ ልትወዳደር ትችላለ። ነገር ግን እንደ ሀገር እኛ ያለንበት የእግር ኳስ ደረጃ ምን ይመስላል? እኛ ያለንበት የእግር ኳስ አሰለጣጠን ስርዓት ምን ይመስላል? እነዚህ ነገሮች መገምገም ያስፈልጋል። አህመድ አህመድ ከኒ ሪጎልቱ የዚካን ብቁ የአጥቂ ተጫዋቾችን ማፍራት አለመቻል ዘርፈ ብዙ ችግር መሆኑን ከባለሙዎች አስተያየት መረዳት ይቻላል። ሆኖም ችግሩ በጠንካራ ስራ መቀረፍ የሚችል ነው። ውጤታማ አጥቂ ተጫዋቾችን ለማፍራት ከአሰልጣኞች ብዙ ነገሮችም ይጠበቃል። ዘመናዊ የአሰልጣጠን ሂደትን መከተል ከአሰልጣኞች የሚጠበቅ ተግባር ነው። ተጫዋቾችም ራሳቸውን ለጥሩ ተጫዋችነት ማብቃት ይጠበቅባቸዋል። ሀገራት ስኬታማ የሆኑበትን አሰራር ከራስ ነባራዊ ሁኔታ ጋር በማገናዘብ መጠቀም መቻልም ይኖርብናል። በብሔራዊ ቡድንም ሆነ ክለብ ደረጃ የውጤት ተንሳኤ ለማብሰር አጥቂ ተጫዋቾችን ማፍራት በእግር ኳስ ውስጥ የሚገኙ ባለድርሻ አካላት የሚጠበቅ ተግባር ነው። ይህም ወደ ስኬት ጎዳና ይመራናል።